ሰው ወንዝ ውስጥ ወድቆብናል አግዙን፣ በማለት አምስት ግለሰቦችን ከጠሩ በኋላ የእገታ ወንጀል የፈጸሙት ግለሰቦች በቁጥጥር ስር ውለዋል። በኦሮሚያ ክልል ሰሜን ሸዋ ዞን ግራር ጃርሶ ወረዳ ቶርበናሽ ቀበሌ ሽበል አቦ የተባለ ስፍራ ነዋሪ የሆኑት አራት ግለሰቦች ሰው ወንዝ ውስጥ ወድቆብናል እርዱን በማለት የእገታ ተግባር ሲፈጽሙ መገኘታቸው በእስራት መቀጣታቸውን የሰሜን ሸዋ ዞን አቃቢ ሕግ ገልጿል። የሰሜን ሸዋ ዞን አቃቢ ሕግ ጽሕፈት ቤት የተለያዩ ወንጀሎች ምርመራ አቃቢ ሕግ ዳንኤል ንጉሴ እንደገለጹት አንደኛ ተከሳሽ አቡ እያዩ፣ ሁለተኛ አማረ እያዩ፣ ሶስተኛ በላይ ተሾመ እናም አራተኛ ሽፈራህ ምናለ ድርጊቱን መፈጸማቸውን ለብስራት ራዲዮ ገልጸዋል። ግለሰቦቹ ህዳር ወር 2017 ዓ ም በፍቼ ከተማ መጠጥ ቤት ተገናኝተው እቅድ በማውጣት ሰው ለመጥለፍና ለማገት እንደተዘጋጁ ገልጸዋል። አራቱም ተከሳሾች የጦር መሳሪያ መጥረቢያና ዱላ በመያዝ ያቀዱትን የጠለፋና የእገታ ተግባር ለመፈጸም ታህሳስ ሁለት ቀን 2017 ዓ ም ከምሽቱ 11 ሰዓት ተኩል ላይ የግል ተበዳዮች ደበሌ ቶልቻ፣ ጌታቸው ባዩ፣ ወርቁ ከፈኔ፣ ኃይሉ ፈቃዱ፣ ነገሰ ቶልቻ የተባሉትን ወንዝ ውስጥ ሰው ገባብን፣ እርዱን በማለት ድርጊቱን ፈጽመዋል። የግል ተበዳዮች ምንም ሳይጠራጠሩ ተከትለው ወደ ወንዝ ሄዱ ሲሆን እዚያም ሲደርሱ የታል የተጎዳው ሰው ብለው ሲጠይቁ፣ በያዙት የጦር መሳሪያ አስፈራርተው ወደ አዘጋጁት ቦታ እንደወሰዷቸው ተናግሯል። ከወንድማማቾቹ የግል ተበዳይ መካከል አንዱን ስልኩን በመቀበል ከእገታም ለቀዋል። በመቀጠልም ወደ አራት ቤተሰቦች ስልክ ደውለው እያንዳንዳቸው ቤተሰብ አምስት አምስት መቶ ሺህ ብር እንዲልኩ በመጠየቅም ለሁለት ሳምንታት አግተው ባዘጋጁት ቦታ አስቀምጠዋቸዋል። በቤተሰብና በአጋቾች መካከል የተጠየቀው ብር ይቀነስልን ድርድር ላይ እያሉ የጸጥታ አካላት በወሰደው እርምጃ አራቱም አጋቾች በቁጥጥር ስር ሊውሉም ችለዋል። ፖሊስም በአራቱ ግለሰቦች ላይ አስፈላጊውን ማስረጃ አጠናክሮ የምርመራ መዝገቡንም ለአቃቢ ህግ ይልካል። አቃቢ ህግም ከፖሊስ የተላከውን የምርመራ መዝገብ ተመልክቶ በወንጀል ህግ 586 ሰውን በመጥለፍና ከህግ ውጭ ይዞ በማስቀመጥ የወንጀል ህግ 585፣ እንዲሁም የህገ ወጥ ጦር መሳሪያ ይዞ መገኘት፣ ውንብድና ወንጀል ክስ መስርቶባቸዋል። ክሱን ሲከታተል የቆየው የሰሜን ሸዋ ዞን ከፍተኛ ፍርድ ቤት ተከሳሾቹን ሰው በኃይል በዛቻ፣ በማስገደድ በተንኮል በማታለልናም በጦር መሳሪያ በመጠቀም ጠልፈው በመውሰድ ህግን በሚቃረን መልኩ ሰውን አፍኖ በማስቀመጥናም ነፃነትን በማሳጣት ድርብርብ ወንጀል ጥፋተኛ መሆናቸው ተረጋግጧል። ሚያዝያ 28 ቀን 2017 ዓ ም በዋለው ችሎት አራቱም ተከሳሾች በ18 ዓመት ከሁለት ወር እስራት እንዲቀጡ መወሰኑን አቃቢ ህግ ዳንኤል ፈቃዱ ጨምረው ለብስራት ራዲዮ ተናግረዋል። መረጃው የኤደን ሽመልስ ነው። በትግራይ ክልል ሁሉም ተሽከርካሪዎች ጂፒኤስ እና የፍጥነት መገደቢያ መሳሪያ እንዲገጠምላቸው የሚያስገድድ ህግ ተግባራዊ ሆነ። በክልሉ ባለፉት አምስት ዓመታት ከ3700 በላይ የትራፊክ አደጋዎችም ደርሰዋል። የትግራይ ክልል ትራንስፖርት ቢሮ በክልሉ እየጨመረ የመጣውን የትራፊክ አደጋ ለመቀነስናም ህይወት አካልና ንብረት እናድን በሚል መሪ ሀሳብ የተለያዩ የትራፊክ አደጋን አስከፊነት ግንዛቤ ማስጨበጫ መድረኮችን እያከናወነ መሆኑን አስታውቋል። የትራንስፖርት ፍሰቱ ደህንነቱን የተጠበቀ ማድረግ የክልሉን ኢኮኖሚ እንዲነቃቀ ማድረግ ነው የሚሉት የቢሮ ኃላፊ የሆኑት አቶ ታደለ መንግስቱ የትራፊክ አደጋ ለመቀነስ ሁሉም ተሽከርካሪዎች ጂፒኤስና የፍጥነት መገደብ መሳሪያ እንዲገጠምላቸው የሚያስገድድ መመሪያም ተግባራዊ ማድረግ መጀመሩን አስረድተዋል። በተጨማሪም በክልል ውስጥ ያለው አሰራር ለአደጋ አጋላጭ የነበረ የተባለ ሲሆን በተለይም ቀድሞ ወደ መናኸሪያ የገባ ተሽከርካሪ ቀድሞ ይጭናል የሚለው አሰራር አሽከርካሪዎች በቻሉት ፍጥነት ቀድሞ መናኸሪያ ለመድረስ የሚያደርጉት ጥረት ለአደጋ አጋላጭ ነው። ስለዚህም ይህን ለመፍታት በቴክኖሎጂ የታገዘ አሰራር ማስገንባት አስ አስፈላጊም ነው ተብሏል። ከዚህ ባሻገር በመዕለ ዩኒቨርሲቲ የመካኒካል ምህንድስና ትምህርት ክፍል ይፋ የተደረገ ጥናት እንደሚያሳየው ከሆነ ባለፉት አምስት ዓመታት በትግራይ ክልል ከ3700 በላይ የትራፊክ አደጋ አጋጥሟል የተባለ ሲሆን በዚህም የ1628 ሰዎች ህይወት ሲያልፍ በ6745 ሰዎች ላይ ከባድ የአካል ጉዳት፣ በ1695 ሰዎች ደግሞ ቀላል አካላዊ ጉዳት ማጋጠሙን አሳይቷል። መረጃው የሰብል አበበ ነው። የዓለማችን ድሃው ፕሬዚዳንት ከዚህ ዓለም በሞት ተለዩ። ፔፔ በመባል የሚታወቁት የቀድሞ የኡራጓይ ፕሬዚዳንት ሁሴን ሙጂካ በ89 ዓመታቸው ከዚህ ዓለም በሞት ተለይተዋል። እንደ አውሮፓውያን አቆጣጠር 2010-2015 ኡራጓይን ያስተዳደሩት የቀድሞ ሽምቅ ተዋጊ የዓለማችን ድሃው ፕሬዚዳንት ተብለው የሚታወቁት በመጠነኛ አኗኗራቸውም የተነሳ ነበር። የወቅቱ የኡራጓይ ፕሬዚዳንት ያማንዱስ ኦርሴ የፔፔን ህልፈት በተመለከተ በኤክስ ባጋሮት መልእክት ስለሰጠህን ነገር ሁሉ ለህዝብና ስለነበረህ ጥልቅ ፍቅር እናመሰግናለን ብለዋል። ፖለቲከኛው የሞቱበት ምክንያት በውል ባይታወቅም በካንሰር ሲሰቃዩ ቆይተዋል። በፕሬዝዳንቱ ለመኖር የመረጡበት ቀላል መንገድ ምክንያት እንዲሁም ኡራጓይ የማሪዋና እጽ ለመዝናኛ ህጋዊ በማድረግ የመጀመሪያው ሀገር እንድትሆን ያሳለፉት ፕሬዚዳንቱ በላቲን አሜሪካናም በመላው ዓለም ታዋቂ ፖለቲካ ሰው ሆነው ዘልቋል። ሰዎች የዓለማችን ድሀው ፕሬዚዳንት ብለው ይጠሩኛል፣ እኔ ግን ድሃ እንደሆንኩኝ አይሰማኝም፣ ድሀዎች የተቀናጣ ህይወት ለመኖር የሚስገበገቡ ናቸው ሲሉም ተደምጧል። ፕሬዚዳንት ከመሆናቸው በፊትም በሚኖሩበት የነበረ የገጠር መኖሪያ ቤታቸው ከስልጣን ሲወርዱ መኖር የጀመሩ ሲሆን መኪናቸውም 1987 ስሪት የሆነው ቮልክስዋገን እና በስማቸው ተመዝግበ የሚገኝ ስልሳ ዓመታት ያገለገለም ሳይክል አላቸው ዘጠና በመቶ ደሞዛቸውን ለበጎ አድራጎት እንዲውል ማድረጋቸውም ይታወሳል። ባለፈው አመት በነበራቸው ቃለ መጠይቅ ሞት የማይቀር ነው ምናልባትም የህይወት ጨው ሊሆን ይችላል ሲሉም ተደምጠዋል። በሙስናም ሆነ በዲሞክራሲ ጥሰት ክስ ካልቀረበባቸው ጥቂት መሪዎች መካከል ቀዳሚው ነበሩ። የሶሪያ የወቅቱን መሪ ሊያዘልኝ ሰው አስር ሚሊየን የአሜሪካን ዳላር እሰጣለሁ ያለችው አሜሪካ ከትራምፕ ጋር ፊት ለፊት መክረዋል። የሶሪያ የሽግግር ፕሬዚዳንት አህመድ አልሻራ በታህሳስ ወር የሳድ መንግስት በፍጥነት ከጣሉ ከአንድ ወር በኋላ በይፋ ስልጣን ተረክቧል። የአህመድ አልሻራ ኃይሎች የታጣቂ ቡድኖችን ጥምረት በመምራት ፈጣን ዘመቻ በማድረግ በጦርነት የምትታመሰውን ሀገር ለአስርት ዓመታት ይገዛ የነበረውን የበሽር ወል አሳድ አገዛዝን አስወግዷል። ከዚህ ቀደም የአልቃይዳ አዛዥ ቢሆንም ከቡድኑ ጋር ያላቸውን ግንኙነት አቋርጧል። አልሻራ አዲሱ የሶሪያ መንግስት ከባድ ስራና ትልቅ ኃላፊነት እንደሚጠብቀውም ማሳሰባቸው ይታወቃል። ዘጠና በመቶ የሚሆነው የሶሪያ ህዝብ በድህነት የሚኖር ሲሆን የበሽር አልአሳድ አስተዳደር ከስልጣን ከተወገደ በኋላ አንዳንድ ሁከቶች በታጠቁ አንጃዎች፣ የጸጥታ ኃይሎችና በድሮዝ አናሳ ተዋጊዎች መካከል ቀጥሏል። በመጋቢት ወር በአዲሶቹ የጸጥታ ኃይሎችናም በአሳድ ታማኞች መካከል በተፈጠረው ግጭት በመቶዎች የሚቆጠሩ አናሳ የአላውያን ማህበረሰብ አባላት በጅምላም ተገለዋል ዩናይትድ ስቴትስ ማዕቀቡን ለማንሳት የወሰደችው እርምጃ በሶሪያ አዎንታዊ ምላሽ አግኝቷል በአልሻራ ናም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ስብሰባ ከ2000 በኋላ የአሜሪካናም የሶሪያ መሪዎች ፊት ለፊት ሲገናኙ የመጀመሪያው ሆኗል። በሁለቱ ሀገራት መካከል ያለው ግንኙነት የበለጠ መሻሻሉን ሊያመለክትም ይችላል። ዩናይትድ ስቴትስ በታህሳስ ወር አልሻር ያለበትን ለሚያውቅ የአስር ሚሊዮን ዶላር ጉርሻ ሰጣለሁ ያለችው ከሰረዘች በኋላ እናም የዲፕሎማሲያዊ ስብሰባዎችን ተከትሎም የሀገራቱ ግንኙነት ይበልጥ መሻሻል አሳይቷል።